ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። ሩታ በፍጹም ከአብርሽ ጋር መታረቅ የለባትም ይህንን የምልበት ትልቁ ምክንያት አብርሽ ከሩታ ጋር ለመታረቅ ምንድን ነው እያደረገ ያለው ምንስ አሻሻል የሚለው ነገር ብዙዎቻችሁ የተመለከታችሁ አይደለም ቤተሰቦቿን ቢሆን ማለት ነው ይህንን ነገር በሚገባ ያያችሁ አይመስለኝም ይሄ ልጅ አጥፍቻለሁ ተጸጽቻለሁኝ ወይም ከጥፋቴ ታርሜያለሁኝ ብሎ ወደ ሩታ ለመምጣት ማንኛውንም አይነት እንቅስቃሴ ሲያደርግ እያየ ነው አይደለም ይልቅ ጥፋት ላይ ጥፋት ጥፋቶችን እየደራረበ ከማድረግ ውጪ አንድም ነገር ሩታ በመሄዷ ተጸጽቶ ወይም ሩታ እንደዚህ በመሆኗ ተጸጽቶ አንድም ነገር ሲያደርግ አልተመለከትንም። ይሄ ደግሞ ለእናንተም ጭምር ምንም አይነት ክብር እንደሌለው ነው እያሳየን ያለው ማለት ነው። አዎ መታረቅ አለባቸው። አዎ ልጇ ያለአባት ማደግ የለበትም። ግን ደግሞ ለዚህ ሁሉ ነገር አብርሃም መስተካከል አለበት። እናንተ ገፍታችሁ እናንተ መታረቅ አለባችሁ ብላችሁ ሩታን ገፋፍታችሁ ሊታረቁ ይችላሉ። ግን ነገ ይሄንን ሕይወት መልሳ የምትኖረው ሩታ ናት። ይሄ ልጅ ካልተለወጠ፣ ይሄ ልጅ ካልተስተካከለ፣ ይሄ ልጅ እውነትም ለሩታ ፍላጎት ኖሮት እናንተን አክብሮ ትዳሬ ይበልጥብኛል፣ ቤተሰቤ ይበልጥብኛል ብሎ ከሚሄድበት መንገድ ተመልሶ ይቅርታ ጠይቆ መታረቅ ካለባችሁ፣ ይሄ ማናችንም የምንደግፈው ትክክለኛ የሆነ ሀሳብ ነው። ግን ይሄ ልጅ ምንም አይነት ጸጸት ሳይኖረው አላጠፋውም ብሎ እያሰበ ያለ ልጅ ወይም ምንም አይነት ጥፋት የለብኝም ጥፋት የለብኝም ብሎ የሚያስብ ልጅ ልጅቷን ገፋፍታችሁ ብታስታርቁ ነገ ላይ ተመሳሳይ ስህተቶች ሊፈጠሩ ወይም ሊኖሩ ይችላሉ። ሶ ይሄ ልጅ መታረም አለበት። በመጀመሪያ ደረጃ ጥፋት እንዳለበት እችን ልጅ እያስከፋ እንደሆነ አሁን ላይ የሚያደርጋቸው ነገሮች ፍጹም ከአንድ ባለትዳር የማይጠበቁ ነገሮች መሆኑን አምኖ መጸጸትና ከልቡ ይቅርታ መጠየቅ መቻል አለበት። ያ ካልሆነ ግን እችን ልጅ ገፋፍታችሁ ድጋሚ ወደዚህ ትዳር ውስጥ ከመለሳችሁ ልጅቷ ሕይወት ላይ ትልቅ አደጋ ነው የሚኖረው ማለት ነው። ነገ በምትወልደውም ልጅ ሕይወት ላይ ትልቅ አደጋ ነው ሊኖር የሚችለው ብዙዎቻችሁ ይህንን ነገር ልብ ትሉታላችሁ ብዬ አላስብም። ምክንያቱም የሚወለደው ልጅ ቤታቸው ሰላም ካልሆነ እነዚህ ልጆች የምርም ተፈላልገው ተፋቅረው የማይታረቁ ከሆነ ለሚወለደውም ልጅ ነገ ላይ የስነልቦና ጫና ነው የሚኖርበትና ከምንም ነገር በላይ በመጀመሪያ ደረጃ አብርሃም ትዳሩን መፈለግ አለበት፣ ትዳሩን ማክበር አለበት። እያደረገ የሚገኘውን መጥፎ ስራዎች አቁሞ መጸጸቱን በደንብ ማሳየት አለበት። የዛኔ ማናችንም አብርሃምና ሩታ እንዲለያዩ አንፈልግም፣ እንዲታረቁ እንፈልጋለን። ይሄ ሁሉም ሰው የሚፈልገው ነገር ነው። ግን በመጀመሪያ አብርሃም በደንብ ሊታረም ይገባል። ይሄ የኔ ሀሳብ ነው ማለት ነው። የተሰማኝን ነገር ነው እየተናገርኩ ያለት፣ ወይም ከማየው ነገር አንጻር። ምክንያቱም ነገ ላይ የሩታ ህይወት ላይ ትልቅ ሚስቴክ እንዲኖር ስለማይፈለግ ማለት ነው። ሰላም እንዴት ናችሁ ቤተሰቦች፣ ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ ወደ እናንተ መጥቻለሁ። ማለት ያው እንግዲህ ከመሸ የሩታ ቤተሰቦች በሩታ ቻናል ላይ ቪዲዮ ተለቆ ነበርና በዛ ቪዲዮ ላይም ቤተሰቦቿ ከአብርሽ ጋር እንድትታረቅና ትዳራቸው ወደ ነበረበት እንዲመለስ የሚወለደው ልጅም ያለ አባት ማደግ የለበትም በሚል ሩታ ላይ እንድትታረቅ ጫና እያሳደሩ ነበር። እንግዲህ እሷም ከነሱ ቃል መውጣት እንደማትችልና ነገሮችን እንደምታስብ ግን እዚህ ውሳኔ ላይ የደረሰችው በጣም ብዙ ነገሮችን አልፋና የመጨረሻ ውሳኔዋ መሆኑን ልትነግራቸው ሞክራለች። ወይም በተደጋጋሚ አስባበትና በቃ ትክክለኛ መንገድ ነው ብላ ያሰበችበትን ነገር እንዳ አደረገች አስረድታችኋለች። ግን ያም ሆነ ይሄ ግን ከነሱ ትዕዛዝና ከነሱ ቃል መውጣት እንደማትችልም ጭምር ነግራችኋለች። እንግዲህ በመጨረሻም ስለ ነገሩ እንደምታስብበት ነው እየነገረችው ማለት ነው። እንደ ቤተሰብ እንደ ወላጅ፣ አዎ ትክክል ናችሁ። ትዳሯን ትታ እንትን ማለት የለባትም መታረቅ፣ እንዲታረቁ መፈለጋችሁ ትክክለኛ የሆነ ነገር ነው። ግን አሁን አብርሃም ባለበት ሁኔታ ይሄ ዕርቅ ይሆናል ብዬ አላስብም እኔ ምክንያቱም ሩታ የማትፈልጋቸውን ነገሮች በቃ ሩታ ኮ በግልጽ ተናግራለች። አንደኛ በመጀመሪያ ደረጃ እኔን የምትመርጥ ከሆነ ጓደኛ ገለመሌ እያልክ ሌላ ሴትን በህይወት ማምጣት የለብህም ብለዋለች። እሱ ግን እስካሁን ድረስ ከኤርሜላ ጋር ሊለይ አልፈለገም። ሶ እንደ ሁለተኛ ወይም ሩታ ላይ ሌላ ትዳር እንዲመሰረት ነው እቺ ልጅ ገፋፍታችሁ እምታስገቡት፣ ወይም ይሄ ልጅ ሁለት ሚስት እንዲኖረው ነው። እንግዲህ ፍላጎቱን እያየሁ ያለሁት እንደዛ ነው። ከሰሞኑም በፕራንክም ይሁን በምንም መንገድ ሄርሚላ ለእሱ ያላትን ስሜት በደንብ እያየን ነው። ምንም በቃ ሌላ ታሪክ እኮ የለውም። እቺ ልጅ በደንብ አፍቅረዋለች፣ በደንብ ፍቅር ይዟታል። ከዚህ ልጅ ምንም የሚያስታውቅ ነገር ነውና፣ ይህንን ነገር እየተመለከታችሁ ሩታን ድጋሚ እዚህ ውስጥ ግቢ ማለት ትንሽ ከባድ አይሆንም? ነው ይሄ የእኔ ጥያቄ ነው። በቃ እኔ እንዲታረቁ የምፈልገው አብርሃም በደንብ አምኖበት ተጸጽቶ ትዳሬ ነው፣ ቤተሰቤ፣ ልጄ ይበልጥብኛል ብሎ አምኖበት መቶ ይቅርታ ጠይቆ ሩታ አይ አልፈልግም የምትል ከሆነ ይህንን ነገር ሁላችንም እንቃወመዋለን። ምክንያቱም ተጸጽቶ ከዚህ በፊት አጥፍቻለሁኝ ያደረኩት ነገር ስህተት ነው ብሎ አምኖን የመጣ ሰው ይቅርታ አላደርግም አልፈልግህም ማለት በሁሉም ዘንድ ጥያቄ ሊያስነሳ ይችላል። ግን ይህ ልጅ አንዲት እርምጃ እንኳን ትዳሬን፣ ቤተሰቤን፣ ሚስቴን እፈልጋለሁኝ ብሎ ሲራመድ እያየ ነው አይደለም ይህንን ነገር የሩታ ቤተሰቦችስ ከምን አንጻር አይታችሁ ነው? ለሷ ህይወትስ አታስቡም ወይ? መስማማት ከሌለ መፋቀር ከሌለ እና ትዳር ውስጥ መከባበር አንዱ አንዱን ማድመጥ ከሌለ በምን አይነት አግባብ ነው ከዚህ በኋላ ታርቀው አንድ ላይ ይቀጥላሉ ብላችሁ የምታስቡት? እሱ በድጋሚ እሷ የማትፈልገውን ነገር እያደረገች ልጅ እያስለቅሰ ምን እያለ ሚጸና ትዳር ይኖራል ብላችሁ ታስባላችሁ? ከዛ በፊት ከቤተሰብም ጋር ከእሱ ቤተሰብም ጋር ተነጋግራችሁ ይሄ ልጅ እያደረገ ያለውን ነገር ማቆም እና ትዳሩ እንደሚበልጥበት ማመን አለበት። እዚህ ላይ በደንብ መስራት መቻል አለባችሁ። ከዛ በኋላ እርቁ ይመጣል። ሩታም ሌላ ነገር ትፈልጋለች ብዬ አላስብም፣ በቃ እያደረገ ያለውን ነገር አቁሞ ወደ ራሱ ተመልሶ ትዳሩ እንደሚበልጥበት እንዲያስብ ነው የምትፈልገው፣ እንጂ ሩታ አብርሃምን እንደማትጠላው እኮ ሁላችንም እናውቃለን። የልጅነቷ ነው። በጣም ብዙ ዋጋ የከፈለችለት አብርሃም ነው። በጣም ብዙ መንገድን አብረው ተራምዳ መታለች እና በቀላሉ አብርሃምን መተው አትፈልግም። እሱ እያደረገ ያለው ነገር ነው አሁን ላይ እዚህ ደረጃ ላይ እንድትደርስ ያደረጋት እንጂ እሱ ተጸጽቶ ቢመጣ እመኑኝ፣ ሩታ አንድም ቀን ታድራለች ብዬ አላስብም ከአብርሃም ተለይታና። አንተም ቢሆን አሁን ላይ እኔ እንጃ ይሄን ቪዲዮ ወይም እሷ የለቀቀችውን ቪዲዮ ካየ በኋላ ምን ሊሰማህ እንደሚችል አላቅም። የእውነት ለዚች ልጅ የምታስብ ከሆነ እያደረክ ያለውን ነገር ሙሉ በሙሉ አቁመህ ወደ ራስህ እንድትመለስ እና ከራስህ ጋር እንድትነጋገር ሁሉም ሰው ይፈልጋል ማለት ነው። እውነት እኔ እንደዚህ እድል የተሰጠው ሰው አይቻላቅም በጣም እድል ተሰጥቷል። በጣም ማለት ነው። በጣም በብዙ አይነት መልገድ እድል ተሰጥቷል እና ይህንን እድልን ደግሞ ስትጠቀም እያየን አይደለም ማለት ነው። እኔ ሄርሜላ በአንተ ህይወት ውስጥ ምንም አይነት ቦታ ይኖራታል ወይም ታስፈልጋለች ብዬ አላስብም። እንደ ጓደኛ ምናምን እያላችሁ ይሄ እንትን የምትሉት ነገር ጭራሽ የማያስኬድ እና የማያዛልቅ መንገድ መሆኑን እና ምርጫህን በደንብ ማሳወቅ እንዳለብህ ግልጽ ማድረግ እፈልጋለሁ ማለት ነው። ከዛ ውጭ ግን ሄርሜላ ራሱ የምሬን ነው። እኔ ምን ምን እንዳሰብሽ አላቅም፣ ምን አይነት እንትን እንዳለም አላቅም። ግን የዚህ ትዳር እንደዚህ መሆን ትልቋ ሪዝን አንቺ ነሽ፣ ሌላ ምንም ማለት ነው። ይሄ እኔ እንደ ጓደኝነት ምናምን ምናምን እያልሽ እንትን የምትይው ነገር ጭራሽ የማይመስልና ና የማያስኬድ መሆኑን መረዳት መቻል አለብሽ። በቃ ይሄ ትዳር እንደዚህ ሆኖ ከቀረ ትልቁ ድርሻ የአንቺ ነውና አንቺ ደግሞ በዚህ ልክ የሰው ትዳርን በጥብጠሽ በዚህ ልክ ነገሮችን አበላሽተሽ ትክክለኛና ሰላማዊ ሕይወትን ትኖር ያለሽ ብዬ አላስብምና ይሄንን ነገር በደንብ ልታሰቢበት ይገባል። የመሬን ነው ምልሽ። አው ፍቅር ነው፣ እንትንሽን በደንብ ነገሮችን እንዳታገናዝቢ የያዘሽ ፍቅር ነገሮችን እንዳታይ ከልክሎሽ ሊሆን ይችላል። ግን በጣም ትልቅ ስህተት እየሰራሽ እንደሆነ በደንብ ሊታየሽ ይገባል። በቃ በጣም ትልቅ የሆነ ህይወትን ብጥብጥ እያደረግሽን ያለሽው በዚህ ነገር ምክንያት በጣም ብዙ ሰዎች ናቸው የሚጎዱትና። ወደ ራስሽ ተመልሰሽ እየድሽበት ያለው መንገድ ስህተት መሆኑን አምነሽ ከዚህ ልጅ ህይወት ወጥተሽ የነዚህ ልጆች ህይወት የሚስተካከልበትን መንገድ ቢፈለግ ይሻላል ባይ ነኝ። ይሄ የኔ ሀሳብ ነው። ማናችንም አብረሽና ሩታ እንዲታረቁ እንፈልጋለን። ትዳራቸው ወደነበረበት እንዲመለስ እንፈልጋለን። ድሮ የነበረው ፍቅራቸው፣ መተሳሰባቸው እንዲመጣ እንፈልጋለን። ግን ይሄ ነገር ሳይሆን አብርሽ ራሱን ሳያስተካከል ሩታ በምንም አይነት ሁኔታ ወደ አብርሃም ትመለስ የሚል እኔ አስተሳሰብ የለኝም። ብዙዎቻችሁ ያው እንዲታረቁ ትፈልጋላችሁ። እነሱ የመጡበትን መንገድ ብዙ ነገሮችን ስላያችሁ፣ እውነት ነው ትክክል ነው። እርቃቸውን ሁላችሁም ትፈልጋላችሁ። ግን ደግሞ አብርሃም በእንደዚህ አይነት ሁኔታ ሆኖ እንዲታረቁ ሁላችሁም ትፈልጋላችሁ ብዬ አላስብም። ብቻ ግን ይሄ የኔ እይታ ነው። እናንተ የሚሰማችሁን ነገር ኮመንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። እንግዲህ እኔ ያየሁት የተረዳሁት ነገር ይሄ ነው። ታሁን ባለችበት ሁኔታ አብርሃምም አሁን ባለበት ሁኔታ እነዚህ በተለይ ሩታን አስገድዳችሁ ወደዚህ ህይወት ውስጥ የምትመልሱ ከሆነ ነገ ድጋሚ ወጥቶ ማለት ነው። እሱ አሁንም ድረስ እኮ ምንም እየተሰሙ አይደለም፣ ነገሮችን መጀመሪያ በሚያደርጋቸው መልኩ እየቀጠለን ያለው እና እቺ ልጅ ነገ ስትጎዳ ምን አለ ገፋፍቻት እንደዚህ ባላደረግኩ ምናምን ማለታችሁ አይቀርም። እንደዚህ ገፋፍታችሁ ብትወስዷት አብርሃም ችግር የለበትም በቃ እነ ታረቅ ምናምን ማለቱ አይቀርም። ግን ነገሮች ካልተስተካከሉ ደግሞ ነገ ላይ ትልቅ ችግርን ይዞ ይመጣሉ። ይሄን ያስተሳሰብ ነው ማለት ነው። ሶ ጋይስ እንግዲህ እንዳልኳችሁም የሚሰማችሁ ነገር ኮመንት ሴክሽናችን ላይ አስፍሩ። እወዳችኋለሁ። ነገ በአዳዲስ መረጃዎችና እና በአዲስ ቪዲዮ ተመልሼ እመጣለሁ። ይመቻችሁ።